የጥቅምት ወር የጡት ካንሰር የግንዛቤ ማስጨበጫ ወር ተብሎ ነው እንግዲህ የተለያዩ እንቅስቃሴዎች እየተደረጉ የሚገኙት በዚህ ጉዳይ ላይ ደግሞ ኤሜን ሀያ አራት ሰባት አጀንዳው በማድረግ ዛሬ ከእናንተ ጋር ይዘልቃል። አሁን እንግዳ ስቱዲዮ ጋብዘናል። እንግዳችን በጥቁር አንበሳ ስፔሻላይዝድ ሆስፒታል የጡትና ዶክትሪን ቀዶ ሕክምና ባለሙያ ዶክተር ህይወት የሺጥላ ናቸው። እንኳን ደህና መጡ እንኳን መልካም። እንግዲህ የመጀመሪያ ጥያቄን የማደርገው እንግዲህ በኢትዮጵያ የጡት ካንሰር በጤናው ዘርፍ እያስከተለ ያለው ማህበራዊና እንዲሁም ደግሞ ኢኮኖሚያዊ ቀውሱን እስቲ በጥቂቱ እንመልከት። እሺ፣ ያው የጡት ካንሰር በኢትዮጵያ ብቻ አይደለም፣ በዓለም ደረጃ ሴቶችን የሚያጠቃው ዋነኛ ካንሰር ነው። በሀገራችንም በዓመት እስከ 20 ሺህ የሚደርሱ ሴቶችን በማጥቃት ቁጥር አንድነቱን ይዟል። ያው ሴት ስንል ደግሞ የማህበረሰቡ ግማሽ እንደውም አንዳንዴ ከግማሽ በላይ ያሉ ፖፒሌሽን ነው የሚያጠቃው። ደግሞ አብዛኛውን ጊዜ ከአርባ ዓመት በላይ ያሉ ሴቶችን ነው እና ሴት ማለት እንግዲህ በአንድ ማህበረሰብ እናት ናት፣ እህት ናት፣ ሚስት ናት፣ ልጅ ናት እና ብዙውን የማህበረሰብ አካል የሚያጠቃ የበሽታ አይነት ነው ማለት ነው። የሴቶች ብቻ አይደለም ማለት ነው። ሀገር አቀፍ በሽታ ነው ብለን እንወስደው እንችላለን ማለት ነው። አንዲት ሴት ስትታመም ቤተሰቡ በሙላ ነው የሚታመመው እና ሁላችንንም የሚመለከት የህመም አይነት ነው ማለት ነው። መልካም እንግዲህ ወደ በሽታው እንምጣና እስቲ ከመከላከልም አንጻር ለመትጋት ለመስራት ያግዝ ዘንድ ምንድነው፣ ዋና ዋና ምልክቶቹን እስቲ እንጥቀስ። ብዙ አይነት ምልክቶች ሊኖሩት ይችላሉበት ዋነኛው የጡት ካንሰር ምልክት የምንለው ህመም የሌለው ጡት ላይ ያለ እባጭ ነው። ህመም የሌለው ጡት ላይ የሚወጣ እባጭ በዋነኝነት እንደ ምልክት ይወሰድ እንጂ ሌሎች ምልክቶችም ልናይ እንችላለን። ለምሳሌ ጡት ላይ ያለ የቆዳ ቀለም መቀየር ሊሆን ይችላል፣ ቁስለት ሊሆን ይችላል፣ የጡት ጫፍ ወደ ውስጥ መሰርጎድ ይህም የጡት ጫፍ ወደ ውስጥ መሰርጎድ የምንለው በተፈጥሮ አንዳንድ ሴቶች የጡት ጫፍ ወደ ውስጥ የገባ ሊኖር ይችላል። ግን በጊዜ ሂደት የሚመጣና በተለይ ደግሞ አንዱን ጡት ለብቻ እንደዛ የሚያደርግ ከሆነ እንደ ምልክት ልንወስደው እንችላለን። ከዛ በተጨማሪ ደግሞ ከጡት ጫፍ የሚወጣ ፈሳሽ፣ በተለይ ደም የቀላቀለ ውሃማ ፈሳሽ ከሆነ እንደ ምልክት ሊወሰድ ይችላል ማለት ነው። ሌላኛው ደግሞ የጡት ጡት ላይ እንዲህ ነው የሚባል እብጠት ባይኖረውም የጡት መጠን መለያየት ይህም የጡት መጠን መለያየት ያው አንዲት ሴት በተፈጥሮ ሁለቱም ጡቶች እኩል አይደሉም፣ ግን በጊዜ ሂደት የሚመጣና በጣም በከፍተኛ ሁኔታ ልዩነት ያለው የመጠን መለያየት ከሆነ እንደ ምልክት ሊወሰድ ይችላል። ጡት ላይ ከሚያሳየው ምልክት በተጨማሪ ደግሞ በብብትም ውስጥ እብጠት ካለ የጡት ካንሰር ምልክት ሊሆን ስለሚችል ያው ሕክምና ቦታ ሄዶ ቼክ ማድረግ ያስፈልጋል ማለት ነው። እነዚህ ምልክቶች የታየበት ሰው ምን ያደርግ ምንድነው የሚመክሩት? ምልክቶቹ ከታዩ ወደ ጤና ቦታ ሄዶ ቼክ ማድረግ ነው የሚያስፈልገው። ያው ማለት ጡት ላይ ያለ እብጠት በሙሉ ካንሰር ነው ማለት አይደለም፣ ግን አንዲት ሴት በራሷ ማወቅ አትችልም። ስለዚህ ይሄ ነገር ምልክቱ ካንሰር ነው ወይስ ሞኝጢ ነው፣ ችግር አለው ለህይወቴ ወይስ የለውም የሚለውን ለማወቅ ጤና ቦታ ሄዶ ቼክ ማድረግ ያስፈልጋል። እኛ የምንመክረው ምልክቶች ሳይታዩ በፊት ወደ ጤና ቦታ ሄዶ በየጊዜው ራስን ማወቅን ላይ ነው እኛ የምንመክረው ማለት ነው። ምክንያቱም በተቻለ አቅም ቶሎ የተገኘው ህመም በደንብ የመታከምና ውጤቱ አመርቂ የመሆን እድሉ ከፍ ያለ ስለሆነ ማለት ነው። አሁን እንግዲህ ይሄ በሽታ በትልቁ የኢኮኖሚም የማህበራዊም ፈተና የሆነ ይገኛል። ግን አንዳንዴ ደግሞ ቀድሞ መከላከል ሲቻል ደግሞ መቀነስ የሚቻልባቸው አጋጣሚዎች አሁን ቅድም እንደሚሉት በራስ በራስ በሚደረግ እንግዲህ በመንካት ጡትንም ቼክ በማድረግ የጤና ባለሙያዎች ጋር በመሄድ ራስን በመመርመር እነዚህ ነገሮችን መከላከል እንደሚቻል ይነሳል እና ከማህበረሰቡ ከሌሎችም አካላት ምን ይጠበቃል? እስቲ ይሄን አሁን የማህበረሰቡ ችግር እንዲሁም ደግሞ ኢኮኖሚያዊም ችግር እየሆነ የመጣውን በሽታ ከመከላከል አንጻር በጥቅሉ ከማን ምን ይጠበቃል? አሁን የምንመክረው ምንድነው አንዳንድ ልጡት ለጡት ካንሰር አጋላጭ የምንላቸውን ነገሮች በተቻለን አቅም መቀነስ ነው። ይሄን ማድረግ የምንችለው አንዲት ሴት ሴቷ ብቻ ሳይሆን ማህበረሰቡ ባጠቃላይ ስለጡት ካንሰር ግንዛቤ ሲኖረው ነው። የጡት ካንሰር እድሜም አይመርጥም። አብዛኛውን ጊዜ እድሜ ከፍ ባሉ ሴቶች ላይ ይከሰታል እንጂ እድሜያቸውም ሰላሳ ዓመት ያሉ ላይ ሊከሰት ይችላል። ስለዚህ እኛ የምንመክረው ማንኛውም ሴት እድሜዋ ከሀያ ዓመት በላይ ከሆነ የወር አበባዋ መጥቶ በሄደ ከአምስት እስከ ሰባተኛው ቀን ባለው ጊዜ ጡቶቿን በመስታወት ቆማ በማየት እንዲሁም ደግሞ በጣቶቿ በመዳሰስ ጡቶቿን ማወቅ ያስፈልጋታል። ያው በዛ ጊዜ ጡት ላይ ካንሰር አለ ማለት ሳይሆን ጡቷ ምን እንደሆነ ልታወቀው ይገባል። በደንብ ካወቀችው ምናልባት ለውጥ ያለ ነገር በጊዜ ሂደት ቢፈጠር ቶሎ የመያዝ እድሏ ከፍተኛ ነው። ያንን ከያዘችው ደግሞ ቶሎ ወደ ሕክምና ቦታ የመሄድ እድሏ ከፍ ይላል ማለት ነው። ስለዚህ ከ20 ዓመት በላይ ያሉ ሴቶች በወራዴ ራሳቸውን እንዲመረምሩ ይመከራል። ከሰላሳ ዓመት በላይ የሆኑ ሴቶች ደግሞ በአመት አንድ ጤና ቦታ ላይ ሄደው የጤና ባለሙያ ምርመራ እንዲያደርግላቸው ይመከራል። ከ40 አመት በላይ ከሆነ ደግሞ ምንም ምልክት ባይኖርም በየአመቱ የጤና ቦታ ሄዶ አቅም ከቻለ ማሞግራፊ ካልሆነም በጤና ባለሙያ ምርመራ እንዲደረግ ይመከራል ማለት ነው። በጥቁር አንበሳ ስፔሻላይዝድ ሆስፒታል የጡትና ኢንዶክትሪን ቀዶ ህክምና ባለሙያ ዶክተር ህይወት የሺጥላ ለሰጡን ማብራሪያ በጣም እናመሰግናለን። መልካም ምሽት ይሁንልዎት። አመሰግናለሁ።